ቀዝቃዛው ጦርነትን አንተም እኔም አንፈልገውም፣ ምርጫ ውስጥ መግባት አልፈልግም። ከአሜሪካም ከቻይናም ጋር በወዳጅነት መስራት እፈልጋለሁ። ከሁሉም ጋር ጤነኛ የንግድ ወዳጅነትን እመርጣለሁ። ይህ የብራዚሉ ፕሬዝደንት ሊውዝ ኢናሲዮ ሉላ ዳሲልቫ ከሳምንታት በፊት የተናገሩት የዓለም ስርዓት ከዩኒፖላር አልያም ከአንድ ወገን አዛዥ ናዛዥነት ወደ ሁለገብ መልቲፖላር ጉዞ መጀመሩ የሚጠቁም ነው። የፎሬን አፌርሱ ሙስጠፋ ኩትላይም ይላል እንዲህ ባለው የመጻዩ ዓለም ስርዓት ምን ሊሆን እንደሚችል ባልተለየበት በዚህ ወቅት እንደ ብራዚል፣ ኢንዶኔዥያ እና ሳውዲ አረቢያ ያሉ ሀገራት የሚያራምዱት ግራና ቀኙን ያልመረጠ የመሃል ሰፋሪነት ፍልስፍና ውጤታማ ሆኗል። የዚህ ውጤት ጥሩ ማሳያ ደግሞ አንካራ መሆን ትችላለች። ዛሬ ላይ አንካራ በደፈናው በዋሽንግተን ለሚዘወረው የዓለም ስርዓት እጅ ከመንሳት ይልቅ በመር የተደገፈ የውጭ ግንኙነት የምታራምድ ሁለገብ የዓለም ስርዓትን የምትደግፍና ተራማጅ የውጭ ግንኙነትን መርህዋ ያደረገች አገር ናት። በተለይ በአውሮፓውያኑ 2008 ከተፈጠረው የዓለም ፋይናንሻል ምስቅልቅል በኋላ የቱርክ የውጭ ግንኙነት እንደ ሁኔታው ከግራ ወደ ቀኝ የሚጣቀስ ለምስራቃውያኑም ለምዕራባውያኑም አንካራን ወዳጅ ያደረገ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ነኝ እና አሜሪካ የሚያሳድዱትን ሀገር ተቀብላ ታስተናግዳለች እንጂ ፊት አትነሳም። እነዚህ ሀገራት ብድር የሚከለክሉትን በማዕቀብ ናዳ ትከሻውን ሊያጎብጡት እላይታች የሚሉለትን ሀገር ከጠላት አትፈርጅም። የሚከፍለው ዶላር እስካለው ድረስ የድሮን ደንበኛዋ ታደርገዋለች። ሩሲያን አታኮርፍም፣ ዩክሬንንም አትገፋም። ለሁለቱም ጥሩ ወዳጅ ሀገር ናት። በእርግጥ እንዲህ ያለው አቋሟ ለምዕራባውያኑ ዩኒፖላር የዓለም ስርዓት መሪዎች ምቾት አይሰጥም። እነ ሩሲያ ወዳጃችን ብለው አጋር ሲሏት ጠላት ለሚሏቸው የጦር መሳሪያ ትሸጣለች። ይህ አይነቱ የቱርክ አቋም ለምስራቁም ለምዕራቡም ዓለም ሀያላን ሀገራት አይውጡት አይተፉት የሆነች ፈርጣማ ኢኮኖሚ፣ ሁለገብ ጠቀሜታ ያላት ሁሉም ጥቅማቸውን የሚያሰሉባት ሳይሆን ስለ ጋራ ተጠቃሚነት የሚቀምሩባት ሀገር ሆናለች። የሩሲያን ነዳጅ፣ የቻይናን ቁሳቁስ፣ የአውሮፓን ገበያ የአሜሪካን ዶላር እና የአፍሪካን የተፈጥሮ ሀብት ከሀገራቱ ጋር ያላትን ሽርክና አለሳልሳ ተጠቀማለች ቱርክ በአሁኑ ጊዜ ከቻይናና ከአሜሪካ በመቀጠል በዓለም ሶስተኛዋ የዲፕሎማሲ ሚሲዮን ናት ከመካከለኛው ምስራቅ እስከ ምስራቅ አውሮፓ ደግሞም አፍሪካ ከተቀጣጠሉ እሳቶች ከሻከሩ ግንኙነቶችም ጋር በአንድም ሆነ በሌላ ስሟ ይነሳል በቅርቡ በኢትዮጵያና ሶማሊያ መካከል ለተፈጠረው ልዩነት የንግግር ጠረጴዛን ማሰናኘቷ በምስራቅ አውሮፓው ጦርነትም ንግግሮችን መምራቷ የቅርብ ጊዜ ስኬቶቿ ናቸው። እንዲህ ያለው ከሁሉም ሀገራት ጋር ጸቧንም ወዳጅነቷንም ሳታከር በድርብቡ መያዟ ለከፋ ሁሉ መጠጊያ አድርጓታል። በዚህ ጊዜ ከአውሮፓ ሀገራት ውጭ ያላትን የንግድ ትብብር ብንመለከት እየፈረጠመ የመጣ ሆኖ እናገኘዋለን። ለአብነት በአውሮፓውያኑ 202 ሩሲያና ቻይናን ጨምሮ ካሉ የእስያ ሀገራት ጋር የነበራት የንግድ ልውውጥ ከአውሮፓ ኅብረት አባል ሀገራት ጋር ከነበራት ጋር በንጽጽር ብንመለከተው ከግማሽ ያነ የደረሰ ሆኖ እናገኘዋለን። ከሁለት አስርተ ዓመታት ወዲህ በአሁኑ ሰዓት ግን አንካራ ከእስያ ሀገራት ጋር ያላት የንግድ ልውውጥ ከአውሮፓ ኅብረት አባል ሀገራት ጋር ካላት በልጦ ይገኛል። ከአፍሪካ ሀገራት ጋር ያላት የንግድ ልውውጥም በአውሮፓውያኑ 2014 ከነበረው 21.2 ቢሊየን ዶላር በ2024 ወደ 33.3 ቢሊየን ዶላር ተሻግሯል። በውጭ ግንኙነትም ቢሆን በአውሮፓውያኑ 202 የነበሯትን 12 ኤምባሲዎች ቁጥር ጨምራ በ2022 44 አድርሳለች። የመከላከያ ኢንዱስትሪዋም በዓለማችን ፈርጣማ ጡንቻ ካላቸው ኢንዱስትሪዎች ተርታ የተሰለፈ ነው ማለት ይቻላል። ከቅርብ ጊዜያት ወዲህ የቱርክ ድሮን ያልበረረበት ግጭት አለ ማለት ያዳግታል። ከሊቢያ እስከ ሶሪያ፣ ከናጋርኖ ካራባክ እስከ ዩክሬን ሜዲን ቱርኪ የሚል ልጥፍ ያለባቸው ሰው አልባ አውሮፕላኖች በአንድም ሆነ በሌላ ጥቅም ላይ ውለዋል። የዲፌንስ ፖስት ዘጋ ዘገባ እንዳመላከተው ይህ የቱርክ የጦር መሳሪያ ንግድ ከ30 በላይ ሀገራት ጋር የተሳሰረ ነው። በአውሮፓውያኑ 2024 የቱርክ ጠቅላላ የመከላከያና ኤሮስፔስ የውጭ ንግድ ገቢ 7.2 ቢሊየን ዶላር መድረሱ ደግሞ ለዚህ አስረጂ መሆን ይችላል። ይህም ሀገሪቱ ከዓለማችን ባለ ግዙፍ ኢኮኖሚ ተርታ እንድትሰለፍ የዓለም ሀገራት ሊጠሏትና ሊወዷት እንጂ ሊያኮርፏትና ዞር በይ ሊሏት እንዳይችሉ አድርጓል አድርጓል። እንዲህ ካለው የቱርክ ጫንቃ ማውጣት ጀርባ ታዲያ ፕላኔታችን ወደ መልቲፖላር ሁለገብ የዓለም ስርዓት ሽግግር ላይ መሆኗ፣ እንዲሁም የአንካራው መንግስት ለሽርክናው ወደ ግራም ወደ ቀኝም ለመሄድ ከመሃልም ለመቆም የጥቅም ስሌትን ቀድሞ መስራቱ የአንበሳውን ድርሻ ይወስዳል።